በጣም እንደማስብላት እንደምውዳትም ነግሬያት እንድትጨነቅብኝ ስለማልፈልግ ማንኛውም የጠራዎች ማለት ነው። ነገ ይከብዳል እኮ ግን፣ ቤተሰቦች ነገ ልሄድ ነው። እስኪ በደምብ መቀፊኝና ቀፊኝ፣ እጅሽ እንዲህ እንዲህ። ምን ይሰራል? እንደዚህ ነገ ነገርኩሽ እኮ ነው። ከዚህ በፊት ነው። ከዚህ በፊት እኔ ቴረር በቴረር እንድትሆኝ አልፈልግም ከዛ በፊት ያሉ ቀን እየቆጠርሽ ነበር። ስልጅ ሃይሚኑ ሰዳቱ ሰዳቱ ሰዳቱ ላችኛል። እና እኔ ደግሞ ሁለት መቶ ሺህ ሲገባ ጥሩ ቦታ ወስዳታለሁ ሃይሚን ብዬሽ ነበር። ሃይሚየም እንድትከፋ እንድታዘን ስለማልፈልግ እና ሃይሚ ነገ ከኔ ጋር ዱባይ ጠብቋት ከኔ ሰላም ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ ነው ያለው። ፈጣሪ ይመስገን። ትላንትና በጣም ደስ የሚል ጊዜ ነበር። አይ ቲንክ ሁላችሁም ወዳሽታል አይደለ? በጣም ደስ የሚል ፕራንክ ነበረ። ከወትሮ ከምናውቀው የተለየ ነው። እኛ እንደዚህ አደርገን አናውቅም፣ ግን በጣም ደስ ይል ነበር። ፈኒ ነበር። ራሴ የሰራሁትን ቪዲዮ ራሴ ያዝናናኝ ያሳቀኝ፣ ሽንት በሽንት ያረጋ ቪዲዮ ነበር እና ኮሜንትም፣ በቲክታክም በሁሉም ቦታም ሳያቹ፣ አሪፍ ተቀባይነት ያገኘ ፕራንክ ነበርና ደስ ላላችሁ ደስ ብሎኛል። መፈልገው እሱ ነው፣ እናንተ ደስታ ነው። እና ደግሞ የምር ነው የምላችሁ፣ መቀስ ጎበዝ ልጅ ነው። መቀስ ማለት ዳኒ ዳኒ ነው የምንለው እና በጣም ጎበዝ ልጅ መቤቴ ክሬዲት የሚገባው ያ ቪዲዮ 100% ሙሉ ክሬዲት የሚገባው ዳኒ ነው። ምክንያቱም ተውኖታል የሚገርም ተዋናይ ነው። በእውነት ጎበዝ ልጅ ነው እና ቲንክ ዩ እንደም የቪዲዮ የምታይ ከሆነ ጀግና ነሽ። በእውነት ቀጥይበት። በዛ ላይ ቲያትር ተምሯል አይ ቲንክ። እና በተማርክበት ጥሩ ደረጃ ትደርሳለህ እየተስፋ አደርጋለሁ። እንደሚሄድ እግዚአብሔር ካንተ ጋር ይሁን። ዛሬ ደግሞ የመጣሁት እኔ ነገ ነው የምበረው። ቤተሰቦች በረራ አርብ ቀን ነው። እና ደግሞ ዛሬ ደግሞ በጣም ማግኘት እፈልጋለሁ። ጸጉር ቤት ምን ምን ስትለይ ነው? እስካሁንም በጣም አስረፍዳይ ምናምን፣ ቀን ሙሉ አብረን ልኑል ነበር የፈለግኩት፣ እና ሀይሚን ማግኘት ስላልቻልኩኝ ትንሽ አምሽቼ ነው የምወጣው። የሴቶች ነገር ታቆጣራል፣ መከራ እኮ ነው። ቀጥራቻቸው እንዴት ልበላቸው? ለባላችሁ 24 ሰዓት እንኳን ብጠብቅሁት ኬር የላቸውም። አይጨነቁ። ወይኔ ሰው ውጭ ላይ እየጠበቀኝ ነው ምናምን አያስቡትም። አይመጣውም ባይመጣው ታቁጣላችሁ። ሁላችሁም ሴቶች ናችሁ እና አንዴ እንዲስትል አንዴ እንዲ አንዴ እንዲ በቃ ይመሻል ምናምን እና አሁንም ከረፈደው ጥቻለሁ እየመጣሁ ነው ስትለኝ ነው ቶሎ ቢ ካሜራ ዘጋቼ ምናምን ነው ደህና ነው የመጣሁት እና በጣም ነው ፈለጋት ሃይሚ ይዛ